እርግጠኛነት የምነግራችሁ ከ50 ፐርሰንት በታች ያመጣ አንድም ተማሪ ሚቀጥለው ሪምዲያል ማለትም የአቅም ማሻሻያ ውጤት ይፋ ሆኗል። በዚህ ቪዲዮ እንዴት በቀላሉ ውጤታችሁን ማወቅ ትችላላችሁ የሚለውን አንድ በአንድ አሳያችኋለሁ። እንደሚታወቀው በ2014 እንዲሁም በ2015 የ12ተኛ ክፍል የመልቀቂያ ፈተና የተፈተኑ ተማሪዎች ሰላሳ በመቶ እና ከዚያ በላይ ካመጡ በሬሜዲያል ወይም በአቅም ማሻሻያ ፕሮግራም ተካተው ትምህርታቸውን እንዲከታተሉና ድጋሚ ተፈትነው ወደ ዩኒቨርሲቲ እንዲገቡ እድል መመቻቸቱ ይታወሳል። በዚህም በ2015 የ10ተኛ ክፍል ፈተና ከተፈተኑ 845188 የ10ተኛ ክፍል ተፈታኞች ውስጥ ወደ 164242 የሚጠጉ ማለትም ከአጠቃላይ ወይም ከጠቅላላው ተፈታኞች ውስጥ 19 በመቶ የሚሆኑ ተፈታኞች ወደ ሬሜዲያል ፕሮግራም ውስጥ እንዲካተቱ መደረጉ ቆይተው በሰኔ ወር መጀመሪያ አካባቢ ፈተና ተፈትነዋል። የፈተና ውጤትም ከአሁን ሰዓት ጀምሮ ማወቅ ይቻላል ተብሏል። ውጤታችሁን እንዴት በእጅ ስልካችሁ እና እንዲሁም በኮምፒውተራችሁ ማወቅ ትችላላችሁ፣ የሚለውን ከዚህ ሰዓት ጀምሮ አንድ በአንድ ውጤታችንን የምናውቅበትን መንገድ በዝርዝር እንመለከታለን። ለዛ ለማወቅ ደግሞ በስክሪኑ ላይ በምትመለከቱት መንገድ የትምህርት ሚኒስቴር ዌብሳይት ላይ እንገባለን። ይሄ የምትመለከቱት የትምህርት ሚኒስቴር ውጤት ማወቂያ ድረገጽ ነው ወይም ሪዘልት አናውንስ የሚደረግበት ዌብሳይት ነው። እሱን ለማግኘት በሰርች ባሩ ላይ እንደምትመለከቱት ሪዘልት ዶት ኢቲኤች ኢ አር ኤን ኢቲ ኢ ዲ ዩ ኢቲ ብለን ሰርች እናደርጋለን። አድራሻውን ስክሪን ላይ አስቀምጥላችኋለሁ ማለት ነው። እሱን በምትገቡበት ሰዓት እንደምትመለከቱት የትምህርት ሚኒስቴር ውጤት ማሳወቂያ ገጽ ወይም ሪዛልት አናውንስ የሚደረግበት ዌብሳይት ይከፍትላችኋል ማለት ነው። በዚህ ዌብሳይት እንደ ኤግዚት ኤግዛም እና የቲቪቲ ውጤት እንዲሁም ሪሚዲያል ያሉ ውጤቶች የምናውቅበት ዌብሳይት ነው። ስለዚህ አሁን በስክሪው ላይ እንደምትመለከቱት ሪሚዲያል የሚለውን ሴክሽን በምንጫንበት ሰዓት የሪሚዲያል ውጤታችን የምናውቅበት ቦክስ ያመጣልናል ማለት ነው። ይሄ የምትመለከቱት የሪሚዲያል ሪዘልት የሚለው ወይም የሪሚዲያል ውጤት የሚለው ውጤታችን የምናውቅበት መንገድ ነው። እንደምትመለከቱት ታይፕ ዮ ሬጅስትሬሽን ነምበር ይላል፣ ይጠይቃል። በምትመለከቱት መንገድ ሬጅስትሬሽን ነምበር ይጠይቀኛል፣ እሱን አስገባለሁ። ከታች የካብቻ ሰው መሆናችንን ሮቦት አለመሆናችንን፣ እሱን ማረጋገጫ እንሰጠዋለን። እሱን ከሰጠነው በኋላ ውጤታችንን ያሳየናል ማለት ነው። በምትመለከቱት መንገድ ሬጅስትሬሽን ነምበሪን አስገባው ከዛ በኋላ አምናት ሮቦት አልኩት። ከዛን ራይት ያደርጋል። ከታች የምትመለከቱት ሰማያዊ ሳጥን ያለቸው ቪው ሪዘልት የምትሏን በምትጫኑ ሰዓት የአስሮተኛ ክፍል ፈተናን በተመለከተ የሪሜዲያል ወይም የአቅም ማሻሻ ፕሮግራም ውስጥ ለመካተት የመቁረጫ ነጥቡ ስንት ነው የሚለውን እስካሁን ድረስ ትምህርት ሚኒስቴር በይፋ አልገለጸም። የ2016 ተፈታኞች የሪሜዲያል ማለፊያ ወይም መግቢያ መቁረጫ ነጥብ ይፋ በሚሆንበት ሰዓት ያለውን ዝርዝር መረጃ ደግሞ በሌላ ቪዲዮ እንመለከታለን። እስከዛው ድረስ ቻናላችንን ሰብስክራይብ እንድታደርጉ፣ ይህንን ቪዲዮ ለብዙዎች እንዲደርስ ላይክና ሼር እንድታደርጉ እጋብዛለሁ። ፍሬሽማን የዩኒቨርሲቲ ተማሪዎች ሆነው ገብተው ከዛ በታች ያሉት እስከ ዩኒቨርሲቲው መቀበል ደረጃ ያሉት ለአንድ ዓመት ለዚህ ዓመት ብቻ ቢኮዝ ኦፍ ዲስ ዩኒክ እንትን ሬሜዲያል የትምህርት ስርዓት ውስጥ አንከታቸውም። ሬሜዲያል የትምህርት ስርዓት የምንለው ምንድን ነው? የዩኒቨርሲቲ ተማሪዎች አይደሉም፣ ቢኮዝ ማለፊያ ውጤት አላገኙም። ግን ቁጭ ብለን ይሄ የደቅ የተዳከሙባቸውን ትምህርቶች ኢንቴንሲቭ የሆነ ትምህርት በየዩኒቨርሲቲው ውስጥ እንዲያገኙ አድርገን ዓመቱ ሲያልቅ ፈተናቸውን ሰጥተን ያለፉትን በዛው ዩኒቨርሲቲ እንዲገቡ ማድረግ ዜን ያንን ያለውን ጫና ሲግኒፊካንትሊ ቀንሰዋል። ግን በትምህርት ስርዓቱ በአንድ አጋጣሚ ወር በሌላ በተለየ ምክንያት እንትን ብለው ግን የትምህርት ካፓሲቲው ያላቸው ተማሪዎች ካሉ እነሱን እንዳናጣና አንድ አመት በኋላም ዘግይተውም ቢሆን የዩኒቨርሲቲ ስርዓቱን እንዲቀበሉ ማድረግ ይሻላል በሚል ይሄንን ቀይሰን በዚህ መሰረት ነው ተግባራዊ የምናደርገው የተቀሩት በነገራችን ላይ ስምንት መቶ ምናምኑ ሺው የት ይሄዳሉ ምናምን የተባለው እንደምታውቁት ድሮም ይሄ የተማሪው ቁጥር የአስራ ሁለተኛ ክፍል ተፈታኝ ቁጥር በጣም ከፍ ያለበት ምክንያት ወደ አዲሱ ሲስተም ስለተገባ ነው። ከዚህ ከአስረኛ ፕላስ ሁለት ከሚለው ሲስተም ሁሉንም እስከ አስራ ሁለተኛ ድረስ የማስተማሩ ሲስተሙ ስንገባ ነው የተማሪው እንትን ያደረገው እና በፊት የነበረው አስረኛ ክፍል በኋላ የሚወጡት ወደ ቲቪኤቲ ይሄዳሉ። በብዙ መቶ ሺህ የሚቆጠሩት ይገባሉ ተብሎ የሚጠበቀው እዛ ነው። አሁንም ከአስራ ሁለተኛ ክፍል የጨረሱት የማለፊያ ዩኒቨርሲቲ የመግቢያ እንትን ያላመጡት ወደ ቲቬቶች እንዲገቡ በማስ ገብተው እዛ ላይ ያለውን ስኪል እንትን እንዲያደርጉ፣ የለም እኛ በዩኒቨርሲቲ ማቴሪያል ነኝ ዘንድሮ ነው እንጂ ያልተሳካልኝ ካለ ዜን በሚቀጥለው አመት እንደ ግል ተፈታኝ ተፈትነው ዩኒቨርሲቲ መግባት የሚችሉበትን እድል ይመቻችላቸዋል ማለት ነው።